ሁላ የሚሰራው ከስፖርት ፌዴሬሽን ጋር ፌክ በሆነ እንትን ተሰርቶ የስፖርት ፌዴሬሽን ተጋባዥ ነው፣ በእንደዚህ አይነት ክለብ የሚጫወት ነው፣ በእንደዚህ አይነት ተብላለን። ከአሜሪካን ኤምባሲዎች ጋር ተነጋግረው ሰው አድርገው የሚያመጡ ከዛ በእነሱ ስንትና ስንት ብር ነው? ከ60 ሺ እስከ መቶ ሺ ዶላር በአንድ ሰው በውስጥ በኩል የሚቀባበሉት። ከዛ ልቅ ከዛ እንዲልባቸዋል፣ ጠረጴዛ ላይ ቁጭ ብሎ ይልባቸዋል። መማር ምንም አታውቅም። መማር ዝም ብለሽ እዛ ሰው አንቺ የእርዳታ ሰውን እኔ አንዳንዴ ታናድደኛለች። በቃ ማታ በቃ እርዳታሽን እርጅ እዛው ያው እሷ የሃገር ልብስ ይሰጣታል፣ የሃገር ልብስ ትለብሳለች፣ ትጋበዛለች፣ እነከዛ የኢትዮጵያ ባህል ይከፍሉሻል። መከፈል አለበት፣ ላንቺ ራሱ አይንክልሽ፣ መከፈል አለበት። አይደለም ወይስ በነፃ ነው የምትሰሪው? እስኪ ንገረኝ። ስለሚከፍሏት ነው እንደዚህ የምትከራከረው። ኦኬ አጀሽ የበላ ያወራል። እኛ ደግሞ ከፍለናል። እኔ እግዚአብሔር ምስክር ነው የምላችሁ ኢቨን ራሱ ይሄ ኮሚኒቲ የአውሮፓ ውስጥ ያለው ኮሚኒቲ እዚህ ሀገር እንኳን ካሉ ማንሻፍቶች እዚህ ሀገር ያሉት ማንሻፍቶችን ኢቨን ጨዋታው ላይ የሚሳተፍ እንኳን ጥሩ ኳስ እንኳን ተጫዋች ተብሎ መሳፈሪያ ከሌለው ከኪስ ያውጥቼ ነው የምንከፍለው ገንዘብ ምግብ ሰርተን አውቶቡስ ተከራይተን ስንት ማንኛውም ብሬን የጨረሳችሁት እናንተ ናችሁ። ከምንም እግዚአብሔር ምስክር ነው፣ ድሮ በሌለኝ ነገር ማለት ነው። አሁን እንኳን ኦኬ ሳይኖረን ስንት መስዋዕት ከፍለናል። አሁን ለምትቆሙበት እንትን ኢትዮጵያዊነት የሚባለውን ነገር እንትን ለማለት ማለት ነው። ስፖንሰር ትደረግ፣ እኔ ችግር የለብኝ። ግን አርፈሽ ቁጭ በይ፣ ዝም በይ፣ ከዚህ የበለጠ ታገኛለሽ። ከዚህ የበለጠ ምክንያቱም ወደ ኪሳቸው የሚገባ የምትከበሪበት ኮሚኒቲ ነው መሰራት ያለበት፣ አንቺ የምትከበር ከዚህ የበለጠ የምታገኝበት አንቺ ብቻ ትንሽ ነገር ስላገኝች አሁን ልጅ የተናገረው ነገር እኔ ያ በጣም ገርሞኛል። በጣም በቃል ትክክል። አንጀቱ ቅጥል ካሉት ሰዎች አንዱ እሱ። ምክንያቱም ውስጡን አታውቁትም፣ ውስጡን አታውቁትም። ውስጡን የምታውቁት ከነሱ የተገነጠሉ አብሮ ሲዘርፉ የነበሩ ሰዎች ቁጭ ብሎ ያስረዷቸዋል። ቁጭ ብሎ ዲል ሲካፈሉ፣ ሲሰርቁ፣ አንድ ላይ ሲካፈሉ፣ የተለያዩ አሉ። እንዴት እንዴት ተደርጎ ገንዘብ እንደሚገኝ። እንዴ ኮሚኒ ፌዴሬሽን በጣም ብር ያገኛል። ከማጠሩት ኢሜል ከማይጽፉት ለእንደዚህ ለእንደዚህ ለእንደዚህ ለእንደዚህ ቁጭ ብለው። ታዲያ ወዶ መሰልሽ እንዲህንን በሙሉ ከፍለሽ ነው። እስኪ ነገር ይሄ ሁላ የሀገር ስሜት ተሰምቶት ነው? አይደለም፣ ጥቅም አለው፣ ጥቅም ስላለው ጥቅም ቢሉሽ ጥቅም አይደለም። ሲመረጥ ሁለት ፀጉር ነበረው ያ። እስኪ ከሁለት ፌስቲቫል በኋላ እዩት። የለም፣ የለም፣ ኢትዮጵያ ነው ያለው። አንቺ ዘር በይ እንጂ ጃሬድትን መረዳት አለመፈለግ ሳይሆን ቢሆን መረዳት ይችላል። ግን ሌሎቹ አሁን እንትና ማነሱሙ ማነሱሙ ማነሱሙ ዝም ብሎ በቃ ፊት ለፊት ቁጭ የሚለው ዝም ብሎ በቃ እንዲሁ ዝም ብሎ። በደንብ ነው እንጂ ያለው ከኢትዮጵያ ፌዴሬሽን ጋራ በደንብ አለው እንጂ። የደጋገሙ ለምን መሰላችሁ ስላልገባችሁ። እንዲያውም እኔ ቦን በጣም ነው የምደጋገመው። ልትረዱት አልፈለጋችሁም ኦፍኮርስ በዚህ ሲናገር በዚህ ትሉታላችሁ፣ በዚህ ሲናገር በዚህ ትሉታላችሁ። ትክክለኛውን ነገር እየተናገረው አንተ መጠየቅ የምትችለው የምትችለው ገንዘብ ስትከፍል ነው አላችሁት። ለምን ግዴታ ኮሚቴ ከኮሚ አባል መሆን አለበት? ወራዊ ክፍያ ማዋጣት አለበት? ለምን ወራዊ ክፍያውን ሰው ላምቢ ያለው ሲያውቀው ነው ሲረዳው ነው። ምክንያቱም ብዙ ገንዘብ አለ። ለምንድን ነው የምንከፍለው? ከዚህም ከዛም በስፖንሰር እያደረጋችሁ ከነጫጩም፣ ከናይኪም፣ ከአዲዳሱም፣ ከስፖንሰሩም፣ ከዶነር ቤቱም፣ ከስጋ ቤቱም እያለቃቀማችሁ አለ እንዲ በውስጥ በኩ ለምንድነው? ምን ከፍለው ከፈልን እኮ ከፍልን። ምን አደረጋችሁ? አንድ ህንጻ ማሰብ ቢሮ እንኳን ኦፊስ አላችሁ? የላችሁ። አላችሁ ኢትዮጵያ ስፖርት ፌዴሬሽኖች አላችሁ። ኢሜይላችሁን ራሱ ትመልስ አላችሁ? እንዴ ስላልገባችሁ ነዋ። እሱ ሲያወራ አታሰሩትም፣ ሲያወራ አታሰሩትም። እኔ ቁጭ ብዬ እያነበኩኝ ነው። ግን በጣም ኢንተረስ በጣም ገርሞ ጋድ። ምናልባት እግዚአብሔር ምክንያት ያለው ይህንን ያወጣበት ምክንያቱ ምክንያቱ ልታስወሩት ይገባል። ማስወራት አለባችሁ፣ ማዳመጥ አለባችሁ። አንተ እኮ አያገባህም አይባልም፣ ኢትዮጵያዊ ነው።